አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን ዛሬ ደግሞ በጣም ቀላል የሆነ ጥብስ አሰራር ነው የማሳያችሁ። እንግዲህ ጥብሱን ያው በስልሳ ብር ገዝቼው ነው እና ኑሮ በዘዴ እንግዲህ ጥብስ ካመራችሁ ይህንን የመሰለ ቆንጆ ጥብስ ከየት እንደምታመጡ እንዴት አድርጋችሁ እንደምትሰሩ ነው የማሳያችሁ ማለት ነው ውዶችዬ። እና ዛሬ ጥብስ አመረኝና ያው ታውቃላችሁ፣ ስጋ በጣም ውድ ውድ ሆኗል። ይች ለአንድ ጊዜ የምትሰሯትን ጥብስም ሆነ ቀይ አንድ የምትበላ ማለት ነው አራት መቶ ብር ገብቷል ስጋ ማለት ነው። ትንሽዬ ናት ለዛውም፣ አጥንቱን ፈቅፍቀው ምናምን ነው አልኳችሁ። በቃ የታፋውን አጥንት ምናምን ከላይ ያለውን ስጋ አንስተውለት ነው የሚመድቡት እና በጣም ከባድ ነው እና ኑሮ በዘዴ እንዴት አድርጋችሁ ጥብስ ሲያምራችሁ እንደምትበሉ ነው የማሳያችሁ። ቪዲዮን እስከ መጨረሻው ተከታተሉት። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያ እንግዲህ ዛሬ ይሁድ ነው እንደምታወቀው ታውቃላችሁ፣ እዚህ ጋር ፓስታና ዳቦ ፍርፍር ስለሆነ እሱን ልሰራ ነው። ለልጅ ጧት ላይ ለምሳቃ ማለት ነው እና ይሄንን ፓስታ ገዛ ሆኝ እንደዚህ ሆኖ በኪሎ እየተሸጠ ነው። በጣም ቆንጆ ፓስታ ነው በጣም ነው የተመቸኝ እኔ መጀመሪያ ላይ ያው ለመግዛት በጣም ትንብዬው ነበረ ፈርቼ ነበረ ማለት ነው እንዴት ነው ጣዕሙ ልክ ስታዩት የሳውዲው ሻአር እያለ አይደል ልክ ከሩዝ ጋር የምንሰራው ማለት ነው። ልክ እሱን ነው የሚመስለው ስታዩት፣ ነገር ግን ቆንጆ ፓስታ ሆኗል። ሰርች እስኪ ያሳያችኋለሁኝ። እዚህ ጋር በመጀመሪያ ሽንኩርት እያውቁላለሁኝ ነው ያው። በደረቁ እንደዚህ ስትጠብሱ ሽንኩርቱ ይይዝባቸዋል። ግን ውሃው መጠጥ እስከሚያደርግ ሽንኩርቱ አዲስ ስለሆነ በጣም ብዙ ውሃ አለው። አሁን ላይ የሚሸጠው ሽንኩርት ገና እየተቆረጠ እየተሸጠ ስለሆነ እና ውሃው ምጥጥ እስከሚያደርግ ድረስ በደንብ ጥብስ አድርገዋለሁ። ከዛ ዘይቴን ጨምራለሁኝ፣ በደንብ አቁላላለሁኝ። ፓስታዬንም በጎን ጥጃ አለሁኝ ማለት ነው። ግማሹን የጣርኩት ይበረክታል ምናምን ብለውኛል። እንግዲህ እስኪ ልሞክረው ብዬ ነው የመጀመሪያ ገዝቼ እየጣድኩት ነው። ለልጆች አሪፍ ነው ሲሉኝ ነው የገዛውት እና ግማሽን ጥጆ አለው። ምን ያክል እንደሚወጣ ከዛኛው ጋር ልዩነት አለ የለውም የሚለውንም ላይ የሆነ ውዶች፣ እዚህ ጋር ቲማቲሜን ከትፌ ጨምር ያለሁኝ። ቲማቲም ስጎ ላይ ስጨምሩ ትንሽ በዛ ያደርገዋል። እና በርበሬን ጨምር ያለሁኝ። በደንብ እያቁላላሁት ነው እንደምታዩት እዚህ ጋር ዘይት በዛ አድርጊ ያለሁኝ ምክንያቱም ዳቦ ልፈረፍርበት ስለሆነ ዳቦ ትንሽ በቅሎ ጨምሬበት ነው የጋገርኩትና ትንሽ ደረቅ ያለ ስለሆነ ዘይት ያስፈልገዋል። ለዛ ግማሹን ሶስ ወደ ፓስታው ስለምጨምረው ዘይቱ ያለበትን የመቅሎውን ዘይት ትንሽ ቀረት ስለማደግ ዳቦን ፈረፍርበታለው። እዚህ ጋር እንደምታዩት ፓስታው በጣም ቆንጆ ነው፣ ስታዩት እራሱ ማለት ነው። ከዛ እዚህ ጋር ስጋውን ጨምራለሁኝ። ብዙ ዘይት የሌለውም ማለት ነው። ዛ የተወሰነ ዘይት ያለበትን ደግሞ ለዚህኛው መቆሎ አደርጋለሁኝ። ላይ ዳቦ እንደምታዩት እንደነገርኳችሁ ዳቦ በቆሎ ስላለው ትንሽ ደረቅ ያለ ነው እና ዘይት ያስፈልገዋል በኋላ ስትበላ እንዳይደርቅባት። ለዛ ብዬ ወደዛ ዘይት ያበዛሁት ለዛ ነው። እዚ ጋ ደግሞ ፓስታ እንደምታዩት ውበቱ ጣዕሙ ልነግራቸው አልችልም። በጣም ቆንጆ ፓስታ ነው እና ወስኛለሁ ከዚህ በኋላ እሽጉን ፕሪማ ወይም ኦኬ ከምገዛ እንደዚህ በኪሎ የሚሸጠውን በዛ አድርጋችሁ መግዛትን ትችላላችሁ። በኪሎ እንደዚህ ገዝቼ እጠቀማለሁ ብዬ አስቤ ያለሁኝ ልጆች፣ ተማሪ ልጆች ካሏችሁም እናንተም ለቤተሰብ ስትገዙ እንደዚህ ይህንን በኪሎ ገዝታችሁ ብትሰጧቸው በጣም ይጠቀማሉ። አሪፍ ነው። እንደተባለውም ብዛት ራሱ ይበዛል ማለት ነው። የምሳቃ ቁጥሬ ለቁርስ እንደምታዩት ለቁርስ ራሱ አድርጌ ተርፏል ማለት ነው። እንደምታውቁት ግማሹን ነው የጣድኩት። እንግዲህ ግማሹ ሩብ ኪሎ ማለት ነው። ግማሽ ኪሎ ነበር የገዛሁት እና ይህንን ይመስላል ውዶቼ። ወደ ምሳ ሰዓቱ ስንሄድ ደግሞ እንግዲህ ጥብስ አምሮኛል ብያቸዋለሁ። ሶሲ ነው የምሰራው። እንግዲህ ጥብስ ያው ከአኩሪ አተር ነው ሶሲ፣ እንደሚታወቀው ታውቃላችሁ። ነገር ግን ከጥብስ ምንም አይተናነስም። ልክ ጥብስ እንደበላሁኝ ነው የተሰማኝ። በጣም ቆንጆ ነው። ልክ እንደ ጥብስ ቀብሳችሁ ከሰራችሁት በመጀመሪያ ሰው ሲሆን ከገዛም በኋላ ልክ እንደዚህ በጎድጓዳ ሳህን ቀዝቃዛ ውሃን ጨምርና የተወሰነ ለአምስት ደቂቃ ያክል እንዘፈዝፈዋለን ማለት ነው። ያደረግንበት ውሃ ምጥጥ አድርጎ እስከሚጨርስ ድረስ አሁን ይህ እንደዚህ አድርጌ ከድኛ አስቀምጠዋለሁኝ። ከዛ እዚህ ጋር ደግሞ ጎመን ልሰራ ነው። ጎመን ጥብስ ልሰራ ነው። የሀበሻ ጎመን ማለት ነው። አይደርቂ ጎመን ሳይሆን የሀበሻ ጎመን ነው። የሀበሻ ጎመን ወይ አንዳንድ ጊዜም የጤፍ ጎመን ምናምን ይባላል ማለት ነው። በተለምዶ እሱን ነው ጠበስ ጠበስ እያደረግኩ ልሰራ ነው። እንደምታዩት እዚህ ጋር ጎመኔን እየጠበስኩኝ ነው። ውሃ በነገራችን ላይ የራሱ ውሃ ነው እንደዚህ ብዝት ያለው ማለት ነው። ውሃ አልጨመርኩበትም፣ ግን ምጥጥ ብሎ ድርቅ ብሎ በደንብ ጥብስ ነው የማደርገው። ጎመን ጥብስና ያው የስጋ ጥብስ ነው ያመረኝ። እንግዲህ ጎመን በጤና ከዛ እዚህ ጋር ሶሲ ወይም አኩሪ አተሩ እንደዚህ ውሃውን መጡት አልቋል ማለት ነው። አሁን ጃዝ ሆኗል እንግዲህ ለመሰራት። ከዛ እኔ መጥበሻ ላይ ዘይት አድርጌያለሁ። ልክ እንደ ጥብስ አሰራር ነው የምሰራው ነገር ያቸዋለሁኝ። በመቅሎም አድርጋችሁ መስራት ትችላላችሁ። ጎመኔን ምዝጋ አልቋል። ቃሪያም ጨምሬ ያለሁኝ ጨው፣ ሁሉንም ነው ነገር ጨማምሬበት አለሁኝ። አሁን ጎመኔንም አወጣለሁ እሳቱን አጠፋዋለሁኝ ማለት ነው። ከዛ እዚ ጋር ሶሲውን ጨምሬ ያለሁኝ ከዘይቱ ጋር ከዛ ልክ ጥብስ መጀመሪያ ላይ ዘይቱ ጋር ጨምራችሁ እንደምትጠብሱት ልክ እንደዛ ነው። በቃ ምንም ልዩነት የለውም። በስጋ ጥብስ እንደምትሰሩት ልክ እንደዛ ነው ማለት ነው። ከዛ እዚህ ጋር በደንብ ከተጠበሰልኝ በኋላ ሶሲው ከዘይቱ ጋር ከዛ መጨረሻ ላይ ሽንኩርቴን አስገባለሁ ማለት ነው። ሽንኩርቱን በደንብ ደግሞ ካማሰልኩኝ በኋላ ከተቁላላልኝ በኋላ እዚጋ። ጥብስ ቅመም ጨምርበታለሁኝ። ከዛ ማጂ ጨምርበታለሁኝ፣ ጨው ጨምርበታለሁኝ። አሁንም ከደን እያደረግኩኝ እንዲበስል አድርገዋለሁ። ከበሰለ በኋላ ቃሬንና ሮዝመሪ የስጋ መጥበሻ እሱን ጨምርበታለሁኝ። ዋው፣ በጣም ነው የሚጣፍጠው። ሽታው ራሱ እየሰራሁት ወላ ሽታው እኔ እንጃ፣ ስጋ ነው እየሰራ ያለሁት ወይስ ሶሲ ነው እያልኩኝ ነበርና ስጋ ካመራችሁ እንግዲህ ውዶችዬ ስጋ ከተወደደባችሁ እንደዚህ አድርጋችሁ ኑሮ በዘዴ ሶሲን ጠበስ ጠበስ አድርጋችሁ ጥብስ መብላት ትችላላችሁ። ምን ትላላችሁ እናንተ? እዚህ ጋር ልጅ እያራገበ ነው ያው ትኩስ እንዳያቃጥለው ለዛ ነው ጥላ ውን ውን የሚለው እንጀራው ጋር እና እንደምታዩት እንግዲህ በጣም ቆንጆ ጥብስ ሰርቻለውኝ። እንብላ ውዶችዬ። እዚህ ጋር የጎመን ጥብስ አለ። እዚህ ጋር ደግሞ የሶሲ ጥብስ አኩሪያተር ነው በነገራችን ላይ ያው ስጋ በሉት፣ ወላሂ በጣም ነው የሚጣፍጠው። እንደዚህ በተለይ እንደ ጥብስ አድርጋችሁ ስጋ መጥበሻ ጨምራችሁ ቃሪያ ምናምን፣ ዋው! በቃ ጥብስ ነው እንጂ ሌላ ነገር አይመስላችሁም። እና እንደዚህ አድርጋችሁ መብላት ትችላላችሁ በስልሳ ብር በነገራችን ላይ ኪሷ መጀመሪያ አርባ ብር ነበረች አሁን ላይ ነው ስልሳ ብር የገባችው። ያው ሰውም ብዙ ስለሚገዛት ስጋ እንደነገርኳቸው አራት መቶ ብር ገብቷል እና ይሄንን እየገዛን እየበላን ነው። አልሐምዱሊላ። እንግዲህ ጤና ካለ ኑሮ አይከብድም እላቸዋለሁ። ውዶችዬ፣ ይህንን ይመስላል። እናንተስ ምን ትላላችሁ? እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኑሮን ቀለል ማድረግ እንደዚህ ነው እላለሁ። እኔ እንግዲህ ውዶች የዛሬ ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስክመጣ አላህ ሰላማችሁን ብዙ ያድርገው፣ አገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ